ስለምታለምጡን ጥሩ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ውድ ቤተሰቦቻችን፣ ለቀጣዮቹ ደቂቃዎች ከናንተ ጋር ቆይታን የምናደርግ ነው የሚሆነው። አብራችሁ ይቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬም ፕሮግራማችንን የምንጀምረው። አቡበከር ናስር ብሔራዊ ቡድን ይቀላቀል ሊሆን በርካቶች የሚጠብቁት ጥያቄ ነው። በቅርቡ ለኢትዮጵያ ብሔራዊ ቡድን ጥሪ የተደረገለት አቡበከር ናስር ቡድኑን ይቀላቀል ይሆን የሚለው ጉዳይ እንግዲህ ተረጋግጧል። በአሰልጣኝ መሳይ ተፈር የሚመራው የኢትዮጵያ ብሔራዊ ቡድን በዚህ ወር አጋማሽ ለ2026 የዓለም ዋንጫ ማጣሪያም ከግብጽና ከጅቡቲ ጋር ላለባቸው ጨዋታ ለ24 ተጫዋቾች ጥሪ ማድረጋቸው ይታወሳል። ጥሪ የተደረገላቸው ተጫዋቾችም ካዛንቺስ በሚገኘው ጁፒተር ሆቴል ከረፋዱ 5 ሰዓት ጀምሮ ሪፖርት በማድረግ ላይ ይገኛሉ። እንግዲህ ጥሪ ከተደረገላቸው ተጫዋቾች መካከል ብቸኛው ከኢትዮጵያ ውጪ ጥሪ የተደረገለት ለደቡብ አፍሪካው ሱፐር ስፖርት ዩናይትድ የሚጫወተው አቡበከር ናስር ነው። ይህንን ተከትሎ ኢትዮጵያዊው አጥቂ አቡበከር ናስር ብሔራዊ ቡድኑ እንዲቀላቀል ይሆን የሚለው ጉዳይ መረጃው ተረጋግጧል። እንደተገኘው መረጃ ከሆነ አቡበከር ናስር ትናንትና ወደ አዲስ አበባ መግባቱን የሰማን ሲሆን ዛሬ አሊያም ደግሞ ከሰሞኑ ብሔራዊ ቡድኑን እንደሚቀላቀልና ዝግጅቱንም እንደሚጀምር ጭምር ነው አሁን ላይ ይፋ የሆነው። ስለዚህ አቡበከር ናስር ወደ ብሔራዊ ቡድኑ ተመልሷል ነው። ሶከር ኢትዮጵያ ነው መረጃውን ያጋራው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታና አምራም ባለፉት ሁለት ቀናት የተካሄዱ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎችን ተከትሎ የሳምንቱ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረትም የፓሪስ ሰን ዠርሜን ግብ ጠባቂ ጂያሎ ጂዶና ሮማ፣ የአስተን ቪላው ማርኮ አሴንሲዮ፣ የባየር ሚኒኩ ሃሪኬን እና የቦሪሲያ ዶርትመንዱ ኤሚሪቻን በእጩነት መቅረብ የቻሉ አራቱ ተጫዋቾች ናቸው። ከእነዚህ አንዳቸው እንግዲህ የዚህ ሳምንቱ የአውሮፓ ቻምፒየንስ ሊግ ምርጥ ተጫዋች የሚለውን ሽልማት ያገኛሉ። በራሳችን መኩራት አለብን ብሏል ኡናይ ኤምሪ። ለፓሪሰን ጀርሜን ደግሞ አቅማችንን እናሳያለን ያለው ደግሞ ታይሮ ሚንግስ ነው። የአስተንቪላ ዋና ሰልጣኝ ኡናይ ኤምሪ ቡድናቸው በሰራው ስራ ድንቅ ስራም ሊኮራ ይገባዋል በማለት ይናገራሉ። ራሳችንን ከዓለም ምርጥ ቡድኖች ጎን አስቀምጠና ያሉት ኡናይ ኤሚሪ በዚህ መኩራት አለብን፣ ነገር ግን የበለጠ ማሰብ ይገባናል ሲሉ ምን ያሳሰቡት ፓሪ ሰን ዠርሜን ለፕሪምየር ሊጉ መሪ እና ደግሞ ማክሰኞም አውሮፓ ምርጥ ቡድን ለሆነው ሊቨርፑልም ያለውን ጥንካሬ አሳይተዋል ሲል ነው ኡናይ ኤሚሪ የተናገረው። የቡርኑ ተጫዋች ታይሎ ሚንግስን በበኩሉ ወደ ፓሪስ ሳን ዠርሜን ሄደን ምን ማድረግ እንደምንችል እናሳያለን። ትልቅ ጥንካሬና አቅም ለቡድናችንም አለ በማለትም የተናገረው አስተን ቪላ በሩ ፍጻሜ የፈረንሳዩ ክለብ ፓሪስ ሳን ዠርሜንን እንደሚገጥሙ የተረጋገጠ ጉዳይ ነው። የአውሮፓ ቻምፒየንስ ሊግ የዚህ ሳምንት ሁለት ጨዋታዎችን እንግዲህ ከተጠናቀቁ በኋላ በዚህ ሳምንት ደግሞ የዩሮፓ ሊግ ጨዋታዎች ይደረጋሉ። ዛሬ እንግዲህ የዩሮፓ ሊግና የዩኤፋ ኮንፈረንስ ሊግ ጨዋታዎች የሚደረጉ ይሆናል። ላትሲዮ ከቪክቶሪያ ፕሌዘን፣ ኦሎምፒያኮስ ከቦዶ ግሊምት፣ አይንትራክ ፍራንክፈርት ከአያክስ አምስተርዳም፣ አትሌቲክ ቤልባው ከሮማ እነዚህ ምሽት 2 ሰዓት ከ45 ላይ የሚደረጉ ጨዋታዎች ናቸው። ምሽት 5 ሰዓት ሲል ቶትናም ከኤዜዳ አልካማር ሬንጀርስ ከፌነር ባቼ ሊዮን ከስቱዋ ቡካሬስት ና ተጠባቂው ጨዋታ ማንቸስተር ዩናይትድ እና ሪያል ሶሴዳድ የሚያደርጉት መርሀ ግብርም ዛሬ ምሽት አምስት ሰዓት ላይ ይደረጋል። በዩኤፋ ኮንፍረንስ ሊግም ጨዋታዎች ይደረጋሉ። ቪቶሪያ ጉማሬሽ ከሪያል ቤቲስ፣ ፊዮረንቲና ከፓናቲናይኮስ፣ ሊጋ ዋርሰው ከሞልድ፣ ቼልሲ ከኮፐንሃቨን ዛሬ ከሚያደርጓቸው ጨዋታዎች መካከል የሚጠበቁት መርሀ ግብሮች ናቸው። በእርግጥ ሌሎች ጨዋታዎችም እንዲሁም በዩኤፋ ኮንፍረንስ ሊግ ዛሬ የሚደረጉ ነው የሚሆነው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። የፕሪምየር ሊግ የወሩ ምርጥ ተጫዋች ይፋ ተደርጓል። በሊቨርፑል መሪነት የቀጠለው የእንግሊዝ ፕሪምየር ሊግ የወርሃ የካቲት የወሩ ምርጥ ተጫዋች ይፋ ተደርጓል። ይህንንም ተከትሎ ግብፃዊው የፊት መስመር ተጫዋች መሐመድ ሳላህ የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅም መመረጥ ችሏል። መውሳላህ በወሩ ባደረጋቸው የፕሪምየር ሊግ ጨዋታዎች ስድስት ግቦችን ሲያስቆጠር አራት አመቻችቶ አቀብሏል። መሐመድ ሳላ በዘንድሮው የውድድር ዘመን ለሁለተኛ ጊዜ የፕሪሚየር ሊጉ ምርጥ ተጫዋች ሽልማትንም ማሸነፍ የቻለ ተጫዋች እንደሆነ የተገለጸው። አልሂላል ቨርጂል ቫንዳይክን ማስፈረም ይፈልጋሉ። የአንፊልድ ቤት ቆይታው እያበቃለት የሚመስለው ኔዘርላንዳዊው ተከላካይ ቨርጂል ቫንዳይክ በሳዑዲ አረቢያው ክለብ አልሂላል አይን ውስጥ ወድቋል። አልሂላሎች ቫንዳይክን የማስፈረም ትልቅ ፍላጎት ያላቸው ሲሆን በዓመት 20 ሚሊዮን ዩሮ የሚያስገኝለትን ኮንትራትም ለቨርጂል ቫንዳይክ አዘጋጅተዋል ብሏል ለኢኪፕ በዘገባው የሊቨርፑል ተከላካይ ከፓሪስ ሰን ጀርሜን አስተዳደር ጋር አውርቷል። የ33 ዓመቱ የሊቨርፑል ተከላካይ ቨርጅል ቫንዳይክ ፓሪስ ሳን ጀርሜን ከሊቨርፑል ጨዋታ መጠናቀቅ በኋላ ወደ ፓሪስ ሳን ጀርሜን አስተዳደር የክለቡ ባለቤት ናስራል ካላይፊና ሉዊስ ካምፖስ ሄዶ አነጋግሯቸው ነበር። እናም ለእነሱ እንዲህ ብሎ ተናግሯል። በዚህ ሲዝን ፓሪስ ሳን ጀርሜን የገጠምኩት ምርጥ ክለብ ብቻ ሳይሆን ባለፉት ሶስት ዓመታት ሲዝኖችም ከገጠምኳቸው ምርጥ ክለቦች ውስጥም አንዱ ነው ሲሉ ለአርኤምሲ ስፖርት ተናግረዋል። ሊቨርፑል የአሌክዛንደር ኢሳክን ሁኔታ በቅርበት ሲከታተሉ የቆዩ ሲሆን ስዊድናዊ አጥቂ በሊቨርፑል እንግዲህ ምርጫ ዝርዝር ውስጥም ከተካተቱት አንዱ ነው እየተባለ ይገኛል። ዳርዊን ኑኔስ በክረምቱ ለሊቨርፑል ይለቃል ተብሎ ይጠበቃል። ፋብሪሲዮ ሮማኖ ነው ይሄ መረጃ ያጋራው። የሪያል ማድሪዱ ተጫዋች የሆነው እና እንዲሁ የሪያል ማድሪድ ኮንትራት ለትሬንት አሌክዛንደር አርኖልድ አስቀድሞ ቀርቧል። እናም ደሞዙ በውስጥ በኩልም ውይይት ተደርጎበታል። ማድሪዶች ተጫዋቹ ከእነሱ ጋር መቀላቀል እንደሚችልም እርግጠኞች ናቸው ብሏል ፋብሪሲዮ ሮማኖ። ሪቻርድ ሂውስ ለኤድውድዋርድ እንዲሁ ደግሞ ለኤድዋርድ እና ለአርነስሎት ቡድንም የትኞቹን የሜዳ ክፍሎች ማጠናከር አለበት በሚል ተስማማ። አማራጮችን ዝርዝሮች ስለተዘጋጁ ይክረምት ሊቨርፑል ስራ የሚበዛበት ሊሆን እንደሚችል ነው ዘገባዎች ያሳዩት። አርነ ስሎት ይናገራሉ፣ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ጠንክረን እንመለሳለን፣ የዘንድሮ በዚሁ አብቅቷል ሲሉም ተናግረዋል። አርሰናልን የተመለከቱ መረጃዎችን እናንሳ። ሚኬል አርቴታ ይናገራል፣ እጅግ በጣም ደስተኞች ነን፣ ለሁለት ተከታታይ ዓመታት በቻምፒየንስ ሊጉ ወደ ሩብ ፍጻሜው መቀላቀል ችለናል ብሏል። ሪዮ ፈርዲናንድ ማንቸስተር ዩናይትድ እና አርሰናል የ26 ዓመቱን አጥቂ ለማስፈረም እንዳይሞክሩ አስጠንቅቋል። ሪዮ ፈርዲናንድ ማንቸስተር ዩናይትድ እና አርሰናል የስፖርቲንግ ሊዝበኑ አጥቂ ቪክተር ዮከርሽን እንዳያስፈርሙ እንግዲህ አሳስቧል። አጥቂው በአካል ብቃት ጥሩ ስላልሆነ ለፕሪሚየር ሊግ የሚመጥን አይደለም ብሎ የሚያምናል። በዩቲዩብ ቻናሉ ላይ ሲናገር ፈርዲናንድ ሚኬል አርቴታና ሩበን አሞሪም የአጥቂ መስመሩን እንዲመራላቸው እንደ ቪክተር ዮከርሻ ያለ ተጫዋች አያስፈልጋቸውም ነው ያለው። የማንቸስተር ዩናይትዱ ታሪካዊ ተጫዋች አጥቂው በፖርቱጋል ሊግም የሚያገኛቸውን ብዙ እድሎች በፕሪሚየር ሊጉ አያገኝም ብሎ ያምናል። እሱ የሚሆን አይመስለኝም። ሲጫና ላየሁትም በቅርብ ጊዜ በተደጋጋሚ ተመልክችዋለሁ። በፕሪሚየር ሊግ ውስጥ እነዚህን እድሎች ያገኛል ብዬ አልጠብቅም። አጥቂው ላይ ብዙ ጥያቄዎች አሉ። እኔ የምጠይቃቸው ጥያቄዎች በአካል ጉዳይና በአካላዊ ብቃቱ ከተመለከት ነው። ሁለቱ ቡድኖች የሚፈልጉት ነገርን ያሟላል አልልም። ቲሞ ቨርነር በቼልሲ ሲሰቃይ እንደነበር አስታውሶ አርሰናል ቪክተር ዮከርስን ሊፈልግ ይችላል ብዬ አምናለው ነገር ግን እሱ ለአርሰናል ይሆን አላለም። ቲሞ ቨርነር ለመጀመሪያ ጊዜ ወደ ቼልሲ በመጣ ጊዜም ከብራይተን ጋር ሲጫወት እንዴት እንደነበር አስታውሳለሁ። በአካል ብቃት ረገድ እንዲህ ያለ ነገር አይቼ አላውቅም ብሎ ተናግሮ ነበር። በፕሪምየር ሊግ ውስጥ አካላዊ እንቅስቃሴ ትልቅ ነገር ነው ሲለምን የተደመጠው ቪክቶር ዮከርሽ በዚያው የውድድር ዘመን በ24 ጨዋታዎች 27 ጎሎችን አስቆጥሯል። በ8 የአውሮፓ ቻምፒየንስ ሊግ ጨዋታዎችም ስድስት ጎሎችን ማስቆጠር የቻለ ተጫዋች ነው። አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ እና ሌሎችም የአውሮፓ ክለቦች ሞርጋን ጌብስ ዋይትን ለማስፈረም ፍላጎት ማሳየት መጀመራቸውን ደግሞ ኢክረም ኮኑር መረጃውን አጋርቷል። አርሰናል በዚህ ሲዘን የአውሮፓ ቻምፒየንስ ሊግን እስካሁን በሄደበት ርቀት 102 ሚሊዮን ዩሮ የሚያገኘውን አልቀጣዩን ዙር የሚያልፍ ከሆነ ደግሞ ክፍያው ከፍ ሊልለት እንደሚችል ጭምር ዘገባዎች ያሳያሉ። አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ የማርቲን ዙቤሜንዲ ዝውውር እንዲጨርስ መመሪያ ተሰጥቶታል። አርሰናል ይህንን ተጫዋች ሰሜን ለንደን ለማምጣትም ዋና ዋና ከሚባሉ ስራዎችንም ጨርሰዋል። ከምንጮቹ እንዳገኘሁት ከሆነ ሪያል ሶሴዳዶች ተጫዋቹን በማቆየት ዙሪያ 100% ተስፋ ቆርጠባል ሲልም ነው ዘገባው ላይ ያሰፈረው። ማንቸስተር ዩናይትድን እንመልከት። የማንቸስተር ዩናይትድ ጥያቄ ውድቅ ተደርጓል። ማንቸስተር ዩናይትድ ኔዘርላንዳዊውን አማካይ ማካይ ፍራንኪ ዲዮንግን ለማስፈረም የ55 ሚሊዮን ፓውንድ የዝውውር ጥያቄ ቢያቀርቡም በባርሴሎና ግን ውድቅ ተደርጎባቸዋል ብሏል ፌጂያስ። ድዮንግ እንዲለቅ አይፈልግም። ባርሴሎና በክረምቱ የዝውውር መስኮት ፍራንኪ ድዮንግን ፈልጎ ለሚመጣ ክለብ የዝውውር ጥያቄ ለመስማት ዝግጁ ናቸው። ነገር ግን የባርሴሎና አሰልጣኝ ሃንሲ ፍሊክ ድዮንግ ክለቡን እንዲለቅ በፍጹም አይፈልግም። ተጫዋቹን ለማቆየት የሚከፈለውን መስዋዕትነትም ለመክፈል ዝግጁ መሆኑን ጭምር ነው የተሰማው። ዛሬ የዩሮፓ ሊግ የ16ቱ የጥሎ ማለፍ ጨዋታ የመልስ ጨዋታ ይደረጋል። ማንቸስተር ዩናይትድ ከሪያል ሶሴዳድ ጋር ከምሽቱ አምስት ሰዓት በኦልትራፎርድ ነው ጨዋታውን የሚያደርገው። ከሳምንቱ መጨረሻ የኦልትራፎርድ አቻ መልስ ማንቸስተር ዩናይትድ ያልተቋጨውን ትግል ዛሬ ምሽት ከስፔኑ ሪያል ሶሴዳድ ጋር ያከናውናል። ባለፉት ጨዋታዎች ከአርሰናልና ከዛሬው ተጋጣሚ ጋር ጨዋታውን በአቻ ውጤት ያጠናቀቀ ሲሆን በሩበን አሞሪም በኩል በትንሹም ቢሆን ለየት ያለ የጨዋታ አቀራረብ ይዞ ተመልክተነዋል። ተጋጣሚው እንግዲህ ሪያል ሶሴዳድ በላሊጋው የደረጃ ሰንጠረዥ ወገብ ላይ ሲገኝ በሁሉም ውድድሮች ባለፉት አራት ጨዋታዎች ከድል ጋር ተራርቀዋል። በሳምንቱ መጨረሻን በሜዳቸው በሲቪያ ሽንፈት ደርሶባቸዋል። ሁለቱ ቡድኖች በአውሮፓ ውድድሮች ሰባት ጊዜ እርስ በርስ የተገናኙ ሲሆን ማንቸስተር ዩናይትድ ሶስት ጨዋታዎችን በማሸነፍ የበላይነት አለው። ከቀሪ ሶስት ጨዋታዎች ሶስት ጨዋታዎችን አቻ ሲለያዩ ሪያል ሶሴዳድ ደግሞ አንድ ጨዋታ አሸንፏል። ለመጀመሪያ ጊዜ እርስ በርስ የተገናኙት 2013 ላይ በአውሮፓ ቻምፒየንስ ሊግ የምድብ ጨዋታ በኦልትራፎርድ የነበረ ሲሆን የአሁኑ የባርሴሎናው ተከላካይ ኢንጎ ማርቲኔስ በራሱ መረብ ላይ ባስቆጠረው ብቸኛ ጎል ማሸነፍ ችለባል። ማንቸስተር ናይትሮች በዚህ የእርስ በርሲ ጨዋታ ብዙ ጎል የተቆጠረበት ከሜዳቸው ውጪም እንግዲህ ማንቸስተር ናይትሮች 2021 ላይ በዩሮፓ ሊጉ 32 ጥሎ ማለፍ አራት ለ0 ያሸነፉበት ነው። ከሁለት ዓመታት በፊት ደግሞ በአንድ የዩሮፓ ሊግ ምድብ ውስጥ ነበሩ። በኦልትራፎርድ የደረሰባቸው አንድ ለ0 ሽንፈትና ከሜዳ ውጪ ደግሞ በአሊሃንድሮ ጋር ናቸው ብቸኛ ጎል አንድ ለ0 ማንቸስተር ናይትር ማሸነፉ የሚታወስ ነው። በጉዳት ስብስቡ የሳሳው ማንቸስተር ዩናይትድ ዛሬም የብዙ ተጫዋቾችን ግልጋሎት አያገኝም። ከነባር ጉዳቶች በተጨማሪ አዲስ ጉዳቶችም ተመዝግበዋል። በአርሰናሉ ጨዋታ በእረፍት ሰዓት እያነከሰ ተቀይሮ የወጣው ሌኒ ዮሮ ከዛሬው ጨዋታ ውጭ መሆኑ ተረጋግጧል። በሌላ በኩል ጉዳት ላይ የቆዩት ማኑኤል ኡጋርቴ ከጉዳቱ አገግሞ ዝግጁ ሲሆን ረጅም ጊዜ ከሜዳ ራቀው ሜሰን ማውንት ምናልባት በዛሬው ጨዋታ የቡድን ስብስብ ውስጥ የመካተት እድል አለው። በቅርብ ጊዜ የጉዳት ዝርዝሩን የተቀላቀለው ሀሪ ማጓየር ከጨዋታ ውጪ ነው። በአንጻሪ ፓትሪክ ዶርኩ ቅጣቱን በአውሮፓ ውድድሮች ስለማይፈጸም ለጨዋታው ዝግጁ ይሆናል ተብሎ ይታሰባል። አልታይ ባይንደር በጉዳት አማዲያሎ በጉዳት ሌሳንድሮ ማርቲኔዝ በጉዳት ጆኒ ኢቫንስ በጉዳት፣ ኮቢ ማይኖ በጉዳት፣ ሌኒ ዮሮ በሌላኛው በጉዳት፣ ሉክ ሾ በጉዳት፣ ሃሪ ማጓየር በጉዳት በዛሬው ጨዋታ ላይ አይኖሩም። የሜሰን ማውንት የመሰለፍ ነገርም እጅጉን አጠራጣሪ ነው። የስፔኑ ክለብ በኩል አዲስ የጉዳት ዜና ባይኖርም አንዳንድ ተጫዋቾቻቸው ምናልባትም ዛሬ ወደ ቡድኑ ሊመለሱ ይችላሉ። ባለፈው የሊጉ ጨዋታ የጡንቻ ድካም የገጠመው ወሳኙ አማካያቸው ማርቲን ዙቤሜንዲ ሙሉ በሙሉ ወደ ፊትነሱ ስለተመለሰ ለጨዋታው ዝግጁ ነው። ሌላኛው አማካያቸው አርሴን ዘካሪያም በማገገም ሂደት ላይ ቢሆንም ለዛሬው ጨዋታ ይደርሳል ተብሎ ግን አይጠበቅም በሪያል ሶሴዳድ በኩል ጨዋታው የሚያመልጣቸው ተጫዋቾች ሉካ ሱሲች በጉዳት ጆን ፓቼዎ በጉዳት እንዲሁ ደግሞ አርሰን ዘከሪያ በጉዳት አይኖሩም አልቫሮ ኦድሪዮዞላ አጠራጣሪ ነው እንዲሁ ጆን አራምቡሩም በዛሬው ጨዋታ የመሰለፉ ነገር አጠራጣሪ እንደሆነ የተገለጸው አሰልጣኝ የሩበን አሞሪም ሀሳብ ሰጥተዋል እውነቱን ለመናገር ከባድ ጊዜ ላይ ነው ያለነው ብዙዎቻችን ከአቅማችን በታች ነው እያደረግነው ያለነው እዚህ ዝርዝር ውስጥ ራሴን ማስገባት አለብኝ። ብዙ ጊዜ ከምጠቅሱት ካሴሚሮ ባለፈ ሁሉም ከዚህ የተሻለ ማድረግ ይችላል ያለው በርካታ ተጫዋቾች ላይ ሀሳቦች ይሰነዘራሉ። እኔም ላይ ለክለቡ በቂ እንዳልሆንኩኝ የሚሰጡ ግላዊ ምልክቶችም እንዳሉ አውቃለሁ። እርግጥ ነው ካሴሚሮም ሆነ ሌሎች ተጫዋቾች የሚሰጣቸውን ሀሳቦች ውድቅ የሚያደርጉበት እንቅስቃሴያቸውን የማሳየት ፍላጎትም አላቸው። ይህንን ደግሞ ልናደርገው ይገባናል፣ በተለይም ደግሞ የዛሬው ጨዋታ ላይ ሲል ይናገራል። ከሰርጂም ጋር ያደረኩት ውይይት ቀላል ንግግር ነበረም። ከመጀመሪያው ቀን ጀምሮ የቦርዱ ድጋፍ እንዳለኝ ይሰማኛል። እርግጥ ነው ቡድኖ ሊሻሻል ይገባል፣ ውጤቶችንም ማግኘት ይኖርብናል ሲል የተናገረው ለቀጣዩ ሲዝን ግልጽ የሆነ እቅድ አለን። አሁን ደግሞ እጃችን ላይ የዩሮፓ ሊግ እድልም አለ። ዋናው ነገር ትክክለኛ እቅዶችን መያዝ ነው ሲልም ይናገራል። ኢማኑኤል እግሌሲያስም ሲናገር ይህ በጣም ግልጽ ነገር ነው። በጣም ወሳኝ ጨዋታ ይሆናል። ጥሩ ምሽት እንደሚሆን ተስፋ አደርጋለሁ። ትኩረት ልናደርግ ይገባናል። የአውሮፓ ውድድሮች ትንሽ ለየት ያሉ ናቸው። ሁሌም ትኩረት ማድረግ ግን ያስፈልጋል። በተለይም ደግሞ እንደ ማንቸስተር ዩናይትድ አይነት በታሪክ አያል ከሆነ ቡድን ጋር ስትጫወት በቪዛ ጉዳይ የተቸገሩ ተጫዋቾች አሉ። እውነት ለመናገር ይዤው ስለሚገባው ቡድን እርግጠኛ አይደለሁም ሲልም ነው የተናገረው። የዛሬውን ጨዋታ በኢንተርናሽናል ደረጃ ብዙ ጊዜ ዳኘው የ40 ዓመቱም ስሎቫኪያዊው ኢቫን በዋና ዳኝነት ይመራዋል ተብሎም ነው ጨዋታው የሚጠበቀው። ማንቸስተር ዩናይትድ 3 4 3 አስተላለፍን ይጠቀማል ተብሎ ይታሰባል። አንድሬ ኦናና፣ ማታያስ ደሌት፣ ቪክተር ሌንድሎፍ ና ኑሱር ማዝራዊ ይኖራሉ ተብሎ ይጠበቃል። ዲየጎ ዳሎት፣ ካርሎስ ካሴሜሮ፣ ብሩኖ ፈርናንዴስ፣ ፓትሪክ ዶርጉ፣ አሊሃንድሮ ጋርናቾ፣ ጆሹዋ ዘርክዚ ና ራስመስ ሆይሉንድ በቋሚ አስተላለፍ ውስጥ የመግባት እድላቸው ሰፊ ነው። ሮሜሮ በሪያል ሶሲዳድ ግብ ጠባቂ ቦታ ላይ ይኖራል። ኢሊስቶንዶ፣ እንዲሁ ደግሞ ዙቤሊያዲ፣ አግዋርድ፣ ሙኖስ፣ እንዲሁ ቱሬንቴስ፣ ዙቢሜንዲ፣ ሜንዴስ ባሬን ሳታ ኩቦ እና ኦሪያ ዘባል በቋሚ ያስተላለፉ ውስጥ ዛሬ ይካትታሉ ተብለው የሚጠበቁ ተጫዋቾች ናቸው። ከሰሞኑ እገዳው ተነስቶለት ነፃ ወኪል የሆነው ፖል ፖግባ ጋር ተያይዞ የተለያዩ መረጃዎች ሲናፈሱ መቆየታቸው የሚታወስ ነው። ሆኖም ግን ማንቸስተር ዩናይትድ ግን ከተጫዋቹ ጋር ምንም አይነት ስምምነት ላይ እንዳልደረሰና እስካሁን ምንም የተወሰነ ነገር እንደሌለ የተዘገበ ሲሆን ተጫዋቹ የሚቀርቡለትን ጥያቄዎች እንደሚመለከትና ለዝውውር ጥያቄዎችም ክፍት እንደሆነ ተያይዞ ተዘግቧል ብሏል ፋብሪሲዮ ሮማኖ በዘገባው። በኦልትራፎርድ የቅርብ ታሪክ በመጥፎ የማይነሳው ሪያል ሶሴዳድ የስፔኑ ክለብ ሪያል ሶሴዳድ ወደ ማንቸስተር ዩናይትድ ሜዳ በኦልትራፎርድ መጥቶ ባደረጋቸው ያለፉት ሁለት ጨዋታዎች ጥሩ የሚባል ሪከርድ አለው። ክለቡ በእነዚህ ሁለት ጨዋታዎች በአንዱ ድል ሲቀናው፣ በአንዱ ደግሞ ነጥብ መጋራት ችሏል። በተቃራኒው ማንቸስተር ዩናይትድ በዩሮፓ ሊግ ውድድር በሜዳ ኦልድ ትራፎርድ ካደረጋቸው ያለፉት 28 ጨዋታዎች በአንዱም ሽንፈት አላስተናገደም። በ21 ጨዋታዎች ድል ሲያስመዘግብ በስድስቱ ጨዋታዎች ደግሞ ነጥብ ተጋርቶ ነው የወጣው። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ከሆነ የማንቸስተርነት ደጋፊዎች በሰጡት ድምፅ 88 በመቶ የሚሆኑት ደጋፊዎች አይደን ሄቨን በዛሬው ተጠባቂ ጨዋታም የሌኒ ዮሮን ቦታ በመተካት በቋሚነት ጨዋታውን እንደሚጀምርም ይፈልጋሉ። ሪያል ማድሪድን እንመልከት። ሪያል ማድሪድ ትሬንት አሌክዛንደር አርኖልድን ወደ ቡድኑ እንደሚቀላቀል በጣም እርግጠኞች ናቸው። ኮንትራቱን በተመለከተ ማድሪድ አስቀድሞ ያቀረበ ሲሆን የተጫዋቹን የደሞዝ ክፍያ በተመለከተም በውስጥ ውይይት አድርገዋል ብሏል ፋብሪሲዮ ሮማ ነው ጁድ ቤሊንጋም በትላንት ወሳኝ ጨዋታ ከሁሉም ተጫዋቾች ጋር ሲነጻጸር ብዙ የተሳካ ድሪብል ያሳካም አራት አሳክቷል። ብዙ የጋራ ኳሶችን ማሸነፍ የቻለው ተጫዋች ነው 13 ሁለተኛ ነው። የተሳካ ረጃጅም ኳሶችን አይቀበለም ስድስት ኳሶችን በማቀበል ሁለተኛ ነው። ብዙ ኳሶችን መንካት የቻለ ደግሞ 119 በመንካት ሁለተኛ ነው። ትክክለኛ ኳሶችን ማቀበል በመቻል ደግሞ 84 ኳሶችን በማቀበል ሶስተኛ ደረጃ ላይ ተቀምጧል። የ38 ዓመቱ ስፔናዊው የቀድሞው የሪያል ማድሪድና የሴቪያ አንጋፋይ መሃል ተከላካይ ሰርሂዮ ራሞስ ለክለቡ ሞንትሪያል ሶስተኛ ጎሉን አስቆጥሯል። ራሞስ ክለቡ ሞንትሪያል በኮንካካፍ ቻምፒንስ ሊግ ከኮንኮቨር ጋር ሁለት ለሁለት በሆናቸው ውጤት በተለያየበት ጨዋታ 97 ተኛው ደቂቃ ላይ ጎል ማስቆጠር ችሏል። ራሞስ ክለቡን ከሽንፈት የታደገች ጎል ቢያስቆጠረም በኮንካካፍ ቻምፒንስ ሊግ ውድድር ህግ መሰረት ግን ከሜዳ ውጭ በሚቆጠሩ ጎሎች ህግ መሰረት ሞንትሪያል ውድድሩ ወደ ሩብ ፍጻሜ መቀላቀል ሳይችል ቀርቷል። ቸልሲዎች ለሙካይሎ ሙድሪክ ለብቻው የሚሰለጥንበትንና አቋሙ እንዳይወርድም የሚያደርግበት ራቅ ያለ ቦታ አመቻችተውለታል። በኮብሃም ውስጥ ከሌሎች ተጫዋቾች ጋር ለመመድ መስራት ስለማይፈቀድለት ነው ለብቻው ራቅ ያለ ቦታ እንዲሰራም እንግዲህ እድሉን ያመቻቹለት። ኮል ፓልመር ይናገራል። ለብዙ ጊዜ ከማንቸስተር ሲቲ እንደማልሄድ አጥብቄ ተናግሬ ነበር። ከማንቸስተር በጭራሽ ወጥቼ አላውቅም ነበር። በእውነት መውጣት አልፈለግም ነበር። ነገር ግን በማንቸስተር ሲቲ ትንሽ ተበሳጨው ለምን መጫወት እድል እንደማይሰጠኝ አላውቅም ነበር። ነገር ግን ለመጫወት ዝግጁ መሆኔንና በቂ ችሎታም እንዳለኝ አውቅ ነበር ብሏል። የኮል ፓልመር አባትም ጀርሜን እንዲህ ሲሉ ይናገራሉ። ልጄ ሕይወቱን በሙሉ በማንቸስተር ሲቲ እንደሚያሳልፍ ያስብ ነበር። መሄድ አይፈልግም ነበር። እዚህ ብዙ እንደሚጫወትም ስለሚያውቅ በውሰት መሄድ ነበር የፈለገው። ነገር ግን እነሱ በውሰት እንዳይሄድም ከለከሉት። ስለዚህም ለመልቀቅ ተገዷል ሲልም ነው የኮል ፓልመር አባት ደግሞ ሀሳቡን የሰጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋኔን ለእናንተ ማቅረብ እወዳለሁ። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ በነገው ጠዋት በሚኖረው የስፖርት መረጃ ሰዓታችን ሌሎች አዳዲስ ስፖርት የመረጃዎችን አካተን በስፋት የምንገናኘውን አልፎ አድባሩ ከእናንተ ጋር ቆይታን አድረግ ያለው መልካም ጊዜ እንዲሆንላቸውም በአክብሮት ተመኘሁኝ።